እሺ ቀጥሎ፣ አባታችን መልአከ ህይወት የእንኳን ለመመጣችሁ መልእክታችሁን ያስተላልፉና አባታችን አቡነ ዶናሲዎስ ይጋብዙልናል። ብፁዕ አባታችን አቡነ ዶናሲዎስ የምስራቅ ጎጃምና የጀርመንና የአካባቢ ሀገረ ስብከት ሊቀ ጳጳስ አይንተ እግዚአብሔር ካህናት አባቶች ወንድሞች ዲያቆናት ከሩቅን ከቅርብ የተሰበሰባችሁ ሁላችሁ ምዕመናን በእግዚአብሔር ፍጹም ሰላምታ እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላክ ለሁላችን ይህን በረከት ይህንን ጸጋ አድሎን በዚች ቦታ ሆነን እንድናመሰግን የፈቀደልን አምላካችን ስሙ የተመሰገነ ይሁን። ምን ልታዩ መጣችሁ ምን ለማየት ነው የመጣችው? ይህ ኃይለ ቃል የተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የተናገረው ቃል ነው። ይህን ቃል አሁን ለእኔና ለእናንተ ልንሰማ ለማየት የመጣነውን ካስተዋልን በእውነት የድኅነት የምሥራች የመጀመሪያ የሁሉ መጨረሻን የምታሰጥ ለመንግሥተ ሰማት የምታበቃ ይቺ ቅዱስ ቤተ ክርስቲያን እንደሆነች አውቀን በዚች ቦታ ተሰብስበን እግዚአብሔርን ስናመሰግን ፍጹም ደስታ ነውና፣ ደስታችሁ ለማብሰር ድንግል ማርያምን ለማክበር ቃል ኪዳናን ለመቀበል ከሩቅም ከቅርብም የተሰበሰባችሁ ሁላችሁ ምዕመናን እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። የማየው ብዙ ሰው ነው፣ የሚያጨበጭበው አስር ሰው ነው። ራመስ ብሎ እግዚአብሔርን እንግዲህ በእውነት እኛ ታድለና እውነቴ ነው የምላቸው። እኛ አስቀድመን መልእክት ልከን ነበረ። ትልቅ ስራ ነበረባቸው። ነገር ግን የእግዚአብሔር ፈቃድ ሁኖ ወደዚህ ለመምጣት ምክንያት ሲመጣ ግን ልጆችን ህጄ ማየት አለብኝ ልጆችን መባረክ አለብኝ ብለው ብፁዕ አባታችን ትናንት በጉዞ ላይ አድረው ነው። በዋዜማው ላይ ተገኝተው እኛን ባረኩን፣ አሁንም እየባረኩን ያለው እግዚአብሔር ለአባታችን የሰጠውን ቃል ኪዳኑ በሁላችን ላይ እንዲያሳድርብን ፈቃዱ ይሆንልን። በዘጸአት ምዕራፍ ሰባት ላይ ስንመለከት ሙሴን ምንድን ነው ያለው? እኔ በፈርዖን ላይ አምላክ አድርጌ ሾሜሃለሁ ለኩ ነው ያለው በህዝብ እስራኤል ላይ አምላክ አድርጌ ሾመሃለሁ ነው ያለው። ካህናት የሚሾሙት የተመረጡት እንደ አምላክ እንደሚቆጠሩ አምላክ ተብሎ የአማልክት አምላክ ተብሎ የሚጠራው እግዚአብሔር ከነሱ በላይ መሆኑን የሚገልጠው በዚህ ምክንያት ነው። እኛ ለአባታችን በተሰጠው ቃል ኪዳን እሳቸው ደግሞ ካህን ሲሆኑ የካህናት አለቃ ኢየሱስ ክርስቶስ ሲሆን ጌታችን መድኃኒታችንን ኢየሱስ ክርስቶስ እንዲሁ ዝም ብለን ጌታ የምንለው አይደለም ጌትነቱ ከሁሉም በላይ ስለሆነ ለምን ለእነ ሙሴ ከተሰጠው ለካህናት አባቶቻችን ከተሰጠው አማልክ ተብሎ ከሚጠሩት በላይ ስለሆነ ይህ ኃይለ ቃል ትልቅ ስለሆነ አባቶችን የምናከብራቸው አባቶችን ለአባቶች የምንታዘዘው አባቶች የሚሉትን የምንፈጽመው ይህ ቃል ስላለ ስለሆነ ልናውቅ ልንረዳ ያስፈልገናልና አባታችን በመካከላችን ተገኝተው እንዲባረኩን እንዲቀድሱን የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። እውነቴን ነው የምላችሁ፣ ከስራ ወጥተው ደከመን ሰለቸን ሳይሉ ከትናንት ጀምሮ እስካሁን ሌሊቱን ሙሉ ውሃ ስጡን ጠማን ሳይሉ ምስጋና የሚፈሰውን ከውሃ በላይ የሚፈሰውን እግዚአብሔርን ቃል ሲያፈሱልን ያደሩት ሊቃውንተ ቤተ ክርስቲያን በእውነት እግዚአብሔር ክብረት ይስጥልን። ዘር ያክብርልን። ልልን ብላቸው አመስግኖ እንግዲህ ኪዳን ማለት ውል ስምምነት ማለት ነው። ውል ስምምነት በሁለት ሰዎች ወይም ከዛ በላይ ባሉ ሰዎች መካከል የሚደረግ ሲሆን አዳምና በእግዚአብሔር መካከል እንዳለ በአብርሃምና በእግዚአብሔር መካከል እንዳለ በሙሴና በእግዚአብሔር መካከል እንዳለ እንዲሁ ደግሞ ለድነታችን መሰረት የሆነች እመብርሃን ወላዲት አምላክ በዛሬው ዕለት ወደ መቃብሩ እየቀሰቀሰች አሁን እንደተማር ነው። ልጄ ወዳጄ ሆይ፣ ልጄ ወዳጄ ሆይ ብላ ልጄ ወዳጄ ብላ ጸልያ ከእሱ ያገኘች የቃል ኪዳን ዕለት ስለሆነ በዛሬው ቀን እሷ ለእኛ የድነታችን መሰረት እንድትሆን የፈቀደበት ዕለት አክሊል ያጎነጸፈበት ዕለት ስለሆነ ይህ ታላቅ ቀን ነውና እግዚአብሔር ለድንግል ለማርያም የሰጠውን ቃል ኪዳን በረከቷን፣ ጣዕሟን ፍቁራን በሁላችን ላይ እንዲያሳደርብን ቅዱስ ፈቃድ ይሁንልን። ድንግል ማርያም በመከራዋ ጊዜ፣ በስደቷ ጊዜ፣ በችገሯ ጊዜ፣ ወደ ግብፅ በምትሰደድበት ጊዜ አሸዋ ጉራን ሲበቃቅሰው መከር ምክር ጋሬጣ ልብሷን ሲቀደው፣ አላማረረችም፣ ምንም አላለችም። ድንግል ማርያም እንዲያው በሆነ በልጇ ከልጅ የበለጠ የለም። ለልጇ ስትል ያልሆነችው ነገር የለም። ነገር ግን ለልጇ ስትል የሆነችውን ሁሉ ከመፈጸም ከመጠበቅ ውጭ አንድም ቀን የትካዜ ወይም የስተት ነገር የመናገር ነገር በፍጹም ከሷ አልተገኘም። ትዕግስትን ትትናን እንደመብርሃን የሆነ የለም። ሰው ሁሉ ይሳሰታል ሰው ሁሉ ብዙ ይሆናል። ስለዚህ እንግዲህ ይህንን አውቃችሁ የአባቶችንም በረከት ለመሳተፍ ዛሬ ደግሞ የእመቤታችን የድንግል ማርያምን በረከት ለመቀበል ቀደምት የሆነችው የዳርምሽታድት ኪዳነምሕረት ቤተክርስቲያን በጀርመን ካሉት ቤተክርስቲያን ቀደምት ናት፣ የመጀመሪያዋ ነች። አሁን ወደ ሃያ አምስት አመቷ ነው፣ ከተመሰረተች ማለት ነው። ስለዚህ ይህችን ታላቅ ቦታ ስለምታውቁ ከሩቅም ከቅርብም ሰጥታችሁ የመጣችሁ የድንግል ማርያም በረከት የቅድስት አርሴማ በረከት ከእናንተ ጋር ይሁን።